ናቲ፣ ተው ተረጋጋ። እንደዚህ መሆን የለብንም። እዚህ ቤት እንደዚህ ማውራት የለብንም። በቃ እናንወጣና እናውራለን። እዚሁን እየሰራሽ ልመጣ። ማለት ላንኳኳ ነበር። ቆይ ምን ሰሬልሽ? እዚህ ደብተር ልወስድ ነበር የመጣሁት። አና በጣም ይቅርታ። አሁን ልወጣ ስለሆነ ባለት ወስድ ያለሽ። ናቲ ሳሎሚ ወይም ሰሞኑን ምን ነው ቁጣ ቁጣ ሚልሽ? ሰላም አይደለሽም። የተፈጠረ ችግር አለ? አረ ምንም ይነካኛል። ያውች ሀና ምትለኝ እየሰማሽ፣ በሷ ተናድጄ ነው። አይ ነገሩን እንደዛ አይደለም። በፊትም ቢሆን ቁትጣሉ ነበር፣ አንቺ ግን ትልቅ ስለሆንሽ ነገሩን ታበርጄ ነበር። አሁን ግን እንደዛ አይመስልም። እኔ እንጃ ለእኔ አልታወቀኝምማ። ሳርዬ ዓይንሽን አይቼ እኮ እኔ እውነት መናገርሽና አለመናገርሽን ለይቼ ነኝ። እኔን አትደብቅኝ። የምርማ ምንም ነገር የለም። እያስጨነቅሽኝ እኮ ነው። ካልሽ ጥሩ ነገር ግን፣ አዲስ የተፈጠረ ነገር ካለ መተሽለኔ ንገሪኝ። መፍትሄ አይጠፋም። አመሰግናለሁ። ናት እህትሽ እንደው ምን አይነት ባህሪ እንዳለ አታውቂያለሽ። አትቀየሚያት። አይ እኔ እንኳን ሀናን ከተኳት በጣም ቆይቻለሁ። እንደው ተከራዮቹስ እንዴት ናቸው? ያየሹ የሰማሽው ነገር አለ እንዴ? ማን? እነ ናቲ? ናቲ ጥሩ ልጅ ነው ማየ። ያ ጓደኛውስ እንዴት ነው? ያየሽበት መጥፎ ነገር አለ? አረ ማየ፣ ምን ላይበት ይችላለሁ? ልጁ ጥሩ ልጅ ነው። አንቺ ራስሽና ታጨናንቂ። እሺ ልጅ፣ በቃ አንቺን ብዙ አትጨና። ናቲ የሆነ ምትወስነውን ውሳኔ አቁመ ዳኪ በዚህ ሰዓት ወደ ኋላ ማለት አልፈልግም፣ ገባ ቤተሰቦቼን ሙሉ ነገሬን ነው ያጣሁት። አሁን እኮ ከገኑ ያለ አንተ ብቻ ነህ። የእናትና የአባት ደሜን ደግሞ ማስመለስ አለብኝ፣ ደግሞ ማስመልስ ዋለሁ። የአንተ ወላጆች ማለት እኮ ለእኔም እናቴም አባቴም ማለት ናቸው። አለን ህመምህ እኮ ይገባኛል፣ ያመኛል እኔንም። ግን ይኸውልህ፣ ሰውየውን ለመበቀል ስንል ያጣነውን ገንዘብ ንብረት ሀብት፣ ታውቃለህ። አሁንም አርፈን የማንቀመጥ ከሆነ ከዚህ የባሰ ነገር ነው ይመጣሉ። ከዚህ የባሰ ምን እንዳይመጣ ፈርተህ ነው ዳኪ? ገንዘብ መኪና ንብረት የሚያሳስበኝ ይመስላል? በዚህን ሰዓት የሚያሳስበኝ የአባቴና ደም እንዴት አድርጌ እንደምመልሰው ነው። ደግሞ እንደ ፈሰሰ አይቀርም አድርገዋሉ። ናቲ፣ ይኸውልህ የሚጠቅምህን ነገር አንተ ነው የምታውቀው። ስለዚህ ይህን ነገር ማድረግ አለብኝ ብለህ የምታስብ ከሆነ የሚያረካን ነገር ማድረግ ትችላለህ። እኔ ጓደኛ ሁሌም ቢሆን ከጎንህ ነኝ። እሺ፣ ግን ይኸውልህ ከሰውየው ትምህርት መውሰድ መቻል አለብህ፣ መጠንቀቅ አለብህ። ከእሱ ከጭቃኔ ውጪ ምን አይነት ነገር አገኛለሁ? ይህን ስራውን የምናውቀው እኮ እኔ እናንተ ብቻ ነን። ይሄም ደግሞ በነፃነት እንዲኖር አድርጎታል። ስለዚህ እኛም ስራችንን ሰርተን ከጨረስን በኋላ በነፃነት እንኖራለን። አዎ ይሄን ነገር ከኔና ከአንተ ውጭ ማንም ሰው መስማት የለበትም። ዳኪ፣ ይሄ ሚስጥር፣ ትልቅ ሚስጥር ነው። ደግሞ እዛች ያና ፊት ለፊት እንደዚህ አይነት ነገር ተሳስተ እንዳታወራ። ገባ ናቲ? አንተ ተጠንቀቅ። በእኔ ሀሳብ እንዳይገባ። በቃሽ የሆነ ቦታ ቁጭ ብለን እናወራለን። ደግሞ ለልጁም ደውልለት ከምን ላይ እንደደረሰ ጠይቀው። አንቺ ከአባይ ፍቅር የያዘሽ ጊዜ እንዴት እንዴት ነበር የሚያደርግሽ? ማለት ፍቅር እንዴት ነው የሚያደርገው? እንዴት ጠየቅሽ? ምንም ማዬ፣ ማወቅ ፈልጌ ነው። አንቺ እኮ ገና ልጅ ነሽ። እንዲ አይነት ነገር ማሰብ የለብሽም። እማዬ ደግሞ ላንቺ ነዋ ልጅ ሆንኩት። እንኳን እኔ ሀናም ልጅ አትባልም። እና አሁን ምን ይሁን እያልሽ ነው? ስለ ፍቅር ንገሪኝ። ስለአንቺና ስለ አባዬ ፍቅር ንገሪኝ። ምንም የሚወራ የፍቅር ታሪክ የለም ሳሮን። ቢኖር እስካሁን ትሰሚ ነበርኩ። እንዴት ሰው ሳይፋቀር ተጋብቶ ልጅ ይወልዳል? እንደዛ ማረቀላል ነው እንዴ ሳሮን፣ በቃሽ። ለምንድን ያዘንሽው እማዬ? ማይሆን ነገር ቀባጠርኩ እንዴ? ጊዜው ሲደርስ ሁሉንም ነገር ነግርሻለሁ ሳሮኒ። አንቺ አስተዋይ ልጅ ነሽ እኔ ያየሁትን በፍጹም እንድታየው አልፈልግም። በእኔ ይብቃ። ምንድን ነው በአንቺ የሚያበቃው? ሌላ ጊዜ በደንብ አስረዳሻለሁ ዛሮኒዬ። ለምን ስለ ፍቅር ጠየቅሽኝ? ፍቅር ያዘሽ እንዴ? አረ፣ ማን እኔ? አረ ማዬ፣ ምንም ነገር የለም። ዝም ብለ ለጠቅላላው ቀት ፈልግ የሆነ። እርግጠኛ ነሽ? አዎ ማዬ፣ ምንም ነገር የለም። ግን የአንቺና አባዬ ማወቅ ፈልገን ነው። ምንም ነገር እኮ ነግራችሁን አታውቁም? አባትሽ ይምጣና እሱ ሁሉንም ነገር ይነግርሻል። እስኪ ምን እንደሚናግርሽ እናያለን። አባዬ መች ይመለሳል? እኔ ምን ሆነ አውቄው ልጄ፣ አትደዋወሉም እንዴ? እንደዋወላለን በቅርብ ይመለሳል። ታውቂያለሽ፣ ግን ማይኔ አባት እኮ በጣም ልዩ ነው ከሌሎች አባቱ ሊልያ፣ ፈጣሪ ይመስገን አይደል። አባትሽን በጣም ነው የምትወጁ። ምን ጥያቄ አለው ማዬ። እሱን በጣም ነው የሚወድሽ ሀንዬ። እስክት ቀና ድረስ ነው እኮ የሚወድሽ። አዎ፣ ምኞቴ ሁሌም አባቴ ከኔ ጋ እንዲሆን ነው። ነገር ግን እዚህ ያለ ሲባል የለም። ታስታውሻለሽ ሳሮኒ ከአባትሽ ጋር ካልሄድኩ ብለሽ ለሁለት ቀን ያህል አኩርፈሽኝ ልታናግርኝ እንደማትፈልጊ ስትነግሪኝ? አረሳውም። አባቴ ለእኔ ትልቅ ቦታ አለውም። አየ አባትሽን ከማንም አታወዳድሪኝ። ለአባትሽ ያለሽ ቦታ ትልቅ ነው። እኔ ምለው አሁን ባል ስታገቢ አባትሽን እንዴት እንደምትወጂው እያየ እሱም ልክ እንደ አባትሽ ካልወድልሽኝ ብሎ ነው የሚጨቀጭቅሽ

ባክሽ ናት ይልትንሻል። እስኪመለስ ድረስ ግን ግቢና ማየናግዣት ትብቃ። እንዴት ነሽ? ይመስገን ደህና ነኝ። እንዴት ነሽ ሳሮን? በይ ሰላምታው ለበኋላ ይቆይ። አሁን ግቢና ስራ ስሪ። ናት የለም እንዴ? ትብቃ። አዎ የለም መሰለኝ። እና ናት ከሌለ ማን የገብተሽ? ቁጭ በይ። የምን ስራ ነው የምትሰሪ ነው ወይ ሳና? የቤት ቁልፍ አለሽ? ኧረ እኔ የለኝም። እና የምን ስራ ነው ስሪ የምትያት? እሱ እስኪመጣ እኛ ቤት ብትሰራ ምን ችግር አለው? የሰራችበትን ምትከፊያት ከሆነ ትግባና ትስራ። አለበዛ ፍሻ ትክፈች። ትብቃና ግቢና ቁጭ በይ። ምንድን ነው ጫጫታው ውይ ትብቃዬ መጣሽ እንደ ብታይ ከነጋ ጀምሮ እስካሁን ስለፋ ነው የቆየሁት አንቺም ልማከርበት ብለሽ ጠፋሽ እስኪ ነይ አሁን አግዢ ሞትኩልሽ አየሽ አይደለም የራሱ ምን እንዳደረገች ደርሰሽ ለሰው ሀሳቢ አትሁኝ ስራው አይደል ምን አባቷ ትሰራለች ሀና እንደዚህን ታሳሰብ ይቅርብሽ ይጎዳሻል ተይ ሲል ነገርሽ ብትሰሚ ያዋጣሻል ጥሩ ነገር ላይ አትወድቂ ማን ነው ያለው አንቺን ያልሽው ምንም ስለ ላይ ገባሽ ማለች እሺ፣ አይገባም። ዝም ብላለሁ። በኋላ ግን መንገድሽ ውስጥ ጥሩ አይሆንም። ምን ነግርሽን ብትሰሚ ይሻልሻል። ቆይስ ካሁን እንዴት? እሺ፣ ይሁን። ለማንኛውም አዲስ መረጃ ሲኖር አሳውቅኝ። ምን ብሎ ነው ሰውየው? ወደ ሀገሩ አልተመለሰም? እዛው ነው። ይሄ የተረገመ ሰውዬ ባዶ እጁን አስቀርቼው ድሃ ካላደረግኩት እኔ ናቲ አይደለሁም። መንገድ ላይ ሚሄድ እብድ እስካላደረግኩት ድረስ መቼም አላርፍ። ሞትም ማለሱ ረፍቶ ነው። ይኸውልህ ናቲ፣ ሁሉም ነገር በጊዜው ይሆናል። አንተ ብቻ ተረጋጋ። እሱ እዚህ ከመጣ በኋላ ነገሮች በጣም ይቀላሉ። ግን አባትህ በህይወት ቢኖር ኖሮ ይህንን ነገር ስናደርግ ዝም ይለን ነበር። ምን ለማለት እየሞከርክ ነው? ቆይ ዳጊ ፈራ እንዴ? አልፈሩ። ግን ከእሱ አንጻር አይቼው ነው መቼም እንዳትፈራ ከዚህም በኋላ ወደ ኋላ መሄድ የለብንም። እኛ መሄድ ያለብን ወደፊት ብቻ ነው። ደግሞ ጥሩ ነገሩ ሰውዬኛን አያውቅንም፣ እንደፈለግን ነው የምናደርገው። እኔ እምልህ ትብቃ፣ እና ሀና ቤት ገባች እንዴ? አይ ገና አልገባችም እንዴ። ቆይ ምን እየጠበክ ነው? ትግባ እንጂ። ለእሷ የሚውል ከምትመላለስ እዛው ብትቀመጥ ነው የሚሻላት። ሲቀጥል ደግሞ ከራሳቸው እንደዚህ አይነት እድል መጥቶ መጠቀም ነው እንጂ እንደ ሚውል አንድ ነገር ልንገናናት ከእኛ በላይ እሷን እየጎዳናት ያለን እየመሰለኝ አሁ ሁሉም ነገር ሲስተካከልልን በደንብ እንገሳታለን። ክብር ከንብረት በላይ ዋናው ነገር ሰውን ማትረፍ ነው። ልክ ልክ። አሁን እኮ ያላችሁኝ አንተ እና እሷ ብቻ ናችሁ። ለእኔ ብርታቶቼ ናችሁ። ምን ልስ? ትጠቀም የሚታጠብ ሳል? እንዴ ልብስ ልታጥቢ ነው? ቆይ በየቀኑ እንዲህ የምታጥቢው እናት ሰብስበሽ ጣቤ ብለውኝ ነው? ቆይ ከዚህ ሁሉ እኛ ቤት ለመሰራትነት አትቀጠሪም? ማለቴ ናቲንም እዚህ ሆነሽ ማገዝ ትችያለሽ። አዎ፣ ወይ እንደዛ ላድርግ እንጂ ናቲም ጣና አማክረዋለሁ። እሱን ለምን ታማክሪዋለሽ? በራስሽ ትብቃ። እዚህ ቤት መስራት ትፈልጋለች ወይስ አትፈልግ የሚለውን ነገር ራሽ ነው የምታውቂው። ናቲ ምን አገባው? ወይስ ከናቲ ጋር ሌላ ነገር አላችሁ? እረ በፍጹም። ምን ነው እንዴት እንደዚህ ልትችያለሽ? አይ ይህን ያህል ናቲ ምን ቢያደርግልሽ ነው? እስካሁን ብር ሳይከፍልሽ የምትሰሪለት? አይ ናቲ ዛሬ እንዲህ መሆኑን አትመልከች። በፊት እንዴት ያለ ሀብታም ነበር መሰለሽ። ቆይ ለምንድን ነው በአንድ ጊዜ እንደዚህ ድሃ የሆነ? አዎ ሰው በምን ሁኔታ እንደዚህ ሊሆን ይችላል? አንቺ ትብቃ። አቤት ናቲ መቶልሻል። ውጪ አይዞሽ እናንተ የት ሄዳችሁ ነው? ወይኔ ቃ በጣም ይግርታ፣ እንደምትመጪ እረስቼ። እኔማ ካስዬ ከረገብቼ ዝዬ ነው የወጣሁት። አይዞሽ ያጋጥማል። ከዚህ በኋላ ደግሞ ካስዬ ሰራተኛ ይኖርብሻል። ኧረ ያን ቤትማ ለጠላት የማልመኘው ምስጋና የሌላቸው ሴትዮ ግን እዚህ መግባት አለብሽ። ይሻላል፣ አይደል ናቲ? አዎ፣ ትብቃ። እዚህ አጠገበ ሆነሽ የምትረጅኝ እንጂ ሩቁ ሆነሽ የምትረጅኝ ነገር የለም። ከሆነማ ጥሩ። እኔማ ማንተወስን ብዬ ነው እንጂ እኔም እዚህ በሆን ነው የሚሻለኝ። ውለታሽን መቼ ምን ማረሰው። አይናቲ እኔ ምን አደረግኩ? ውለታ ከተቆጠረማ እኔ ስንት የማልከፍላቸው ነው ውለታ። አሸከመኝ አይደል እንዴ? አሁን ከደከመሽ ግቢና እረፍት አድርጊ። ከዛ በኋላ ማታ ላይደች ትነግሪያቸዋለሽ፣ እናም ትጀምሪያለሽ። ምን ይመስልሻል? አዎ። ምግብ ነገር አበሳሲ እና አንቺ ምራሽን ጠገን ማድርገች ስራ ትጀምሪያለች። እሱ እንደዛ ይሻላል። ገንዘብ ነገር ሰጣትና አፏን አዘገበች። ታውቃለህ አንተ ደግሞ ከስራ ጉራ ይበልጣል። በል ጉራ አለ በኋላ አስቀምጠው ሂድ

ያጓደኛህ እንደሆነ ፈዛዛ ነው። አልሰማ። አንተ ፈዛዛ ከተባልከኝ ምልባለ

ቁጥሩ ልጅ ነህ። እኔ እሱ ነው እንጂ የሚጎረብጠኝ። ወይ ያስወጥታ፣ አሁን ለምን ብቻህን አትኖርም? ውይ እንደ ነዋቲን ስላላወቁት ነው እንጂ ከእኔ በላይ እሱን ነበር የሚወዱት። አይ እንደዛ ነው ብለህ ነው? እኔ ለአንተ ብዬ ነው እንጂ እሱንም አድሮ ነው አሽቀንጥሬ የምጥለው። ሰው ቤት ሆኖ አንገቱን ቀና አድርጎ ይሄዳል። እንደው አንገቱን እሱ ሺ ቀና አድርጎ ይሂድ፣ ሰው ቤት ሆኖ ይጎርራል። እንግዲህ ንገረው፣ እኔ ካስዬ ላይ አይደለም እንደዚህ የሚኮሳተረው እዛ የለመድክበት ብላለች በለው። እሺ እሺ፣ ማዘር እነግረዋለሁ። አዎ በደንብ ነገረው። አያስብም። እኔ ልሂድ በቃ። ሰላም ነው። እንደው የማንም መቀለጃ ልሁን እንዴ? እኔ ካስዬ ማን እንደሆንኩኝ አላወቅም። አሳዩ አለው ደግሞ እንዴ እማዬ፣ ምንድን ነው ብቻሽን የምታወሪ? ማ አጭር የሚያቃጠለኝ ማን ነው? ናቲ ነው? አዎ እሱ ነው። ዳግምማ ምን ያውቃል? የአንቺ ቢጤ፣ ተመሳሳይ ባህሪ ነው ያላችሁ። ከማን ጋር? ከዳግም ጋር፣ አሁን እያወራሁ ነበር። ጸባዩ፣ ሁሉ ነገሩ ልክ እንዳንቺ። ኧረ ማዬ፣ ከዳጊ ጋርስ አንመሳሰልም። ይሄ ቤት በኩል ተገናኝታችሁ፣ እሱ ቁጣውና ጉራው መቼ ያስደርሳል። አይ እማ፣ ሀና የት ሄደች? ትምህርት አልነበራትም ዛሬ አትወጣም። አረ፣ እኔ እንጃላት። ባይኖራት ነው እንግዲህ፣ ተገርማ አልሻለች። ታዲያ አንች ወዴት ልትውጭ ነው? እኔ የትም ትብቃ። ለጣራት ነበር ቡና እንድታፈላ። ጥሩ አደረግሽ እጂ እኔ እህትሽን ሄጄ ሊያት። ምን ከፍቷት ይሆን እማዬ? አንቺ ዝም ብለሽ ነው። አትጨናነቂ፣ ራስሽን በሽተኛ አታድርጊ። ልጅቷ እንደ ራሷቱን ታያት መቼ ያስችለኛል ብለሽ ነው? እንደሷማ ቢሆን እኮ ድሮ ገድያት ነበር። መጣሁ በቃ። ዛሬ የት ነው የጠፋሽ? ምን ላድርግ ብለህ ነው? ናቲ ሳሮን እያለች ቤት በኩል ልምጣ። ሳሮን ማለት ማለት እዚህ ጋር ምን ያገናኛል? ዛሬ ናቲ ቤት እንዳትጂ ብላ በጥፊ መታችኝ። ሳሮን እኮ ሰው መስላለች አይደለ? በጣም ክፉ ሰው ናት። የምርሽን ነው? ምን እሱ ብቻ ለማዬ፣ ናቲ እና ዳጊና ናት ውጫት ብላ እየተናገረችው እኮ። እሷ ስለሆነች ነው የምትነጫነጭባችሁ። ሳሮን ሌላ ማንነት አላት ማለት ነው። እኔ እኮ ከዚህ በፊትም ነገራችኋለሁ፣ እናንተ አልሰማችሁኝም እንጂ አስመሳይ ናት በጣም የሆነ ጥያቄ ልጠይቅሽ ምንድን ነው ጠይቄ ሳሩንም ተወጃታለሽ ማለት ምን ማለት ነው ጥያቄ ነው ተወጃታለሽ ወይስ አትወጃትም ይህም ብቻ መልሽ እህቴ እኮ ናት ስለዚህ ተወጃታለሽ እዚህ ምን ትሰራለሽ አንቺ ልጅ እማዬ እኮ ሜንታ ቤት ገብታልሻለች ቼክ ልታደርግሽ ሌላ ነገር ሳይከተልሽ ሄደሽ እንዳለሽ ንገሪያት የምርሽ ነው እማዬ ሜንታ ቤት የገብታለች ገብታልሻለች እትዬ እትዬ ምናምን አትበይ፣ ካስዬ በይ። እሺ ካስዬ። ትላንትና በአወራ ነው መሰረት እዚህ ስራ ለመጀመረው ስኝ ያለው። ጎሽ፣ ጥሩ፣ እኔንም ገላገልሽ። ግን እኮ ስለ ክፍያ ላውራ ነው። እዛ እንደሚከፍሉሽ ይከፍልሻሉ። እሺ፣ አመሰግናለሁ። እኔ ምለው ያች ሳሮን የት ሄዳ ነው ሰው ቤት ምትሰራለች? ከናቲ ጋ የሆነ ስራ ይዘው ነበረ። አሁን ትመጣለች። ሀናስ የት ሄዳ ነው እሷም ነበረች። ምን አባቷ ትሰራለች ሰው ቤት? ቆይ ሰከን ይበል ሰከን ይበል። ዘቅዘቅ አልክ። ምንድን ነው የተንከስከው? ፍቅር ያዘ። እንደ እኔ መቼ? እንዳንቺ ደላኝ ነው። ፍቅር ጊዜ ከደበረህ ጥረኝ፣ ፈታ እንላለን። ዜሮ ዘጠኝ። ምን ስልክህ ነው? ወይስ ቤት መታ የመጠራት ድፍረቱ አለ? እናትሽ ደግሞ ማማ ሲያንሮቡት ኛ አረ ቶሎ በል እናት እየጠራች ነው። እደውልልሃለሁ። ሆነች ዲሆነች ልጅ ምንም እኮ ከሰው ጋር አትመሳሰል ምን ነው ናቲ እንደ መጀመሪያ አይደለም ጣል ጣል አደረከኝ ምን ጣል ጣል አደረግሻለሁ እኔ ቆንጆ አንቺ ነሽ እንጂ ዳጊ ከመጣ በኋላ ን እንችል ያልሽ አላመንከኝም እኔ እኮ ዳጊን አላፈቅረውም ለእሱ ፍቅር ብዬ ነበር አብረን የነበርነው እንጂ ምንም አይነት ስሜት አልነበረኝም ግን ፍቅረኛ ማቾች ነበራችሁ አይ ሴቶች እኔን ከማንም ሴት ጋር እንታወዳድረኝ አልፈልግም ከማንም ጋር አላወዳደርሽ ምን ቆንጆ አንቺ ውብ እና ልዩ ሴት ነሽ። ደግሞ በጣም እንደናፈቅሽኝ ያወቅኩት አሁን ከጎን መተሽ ቁጭ ስትይ ነው። ግን ከሀና ጋር ቅድም እያደረጋችሁ ነበር። ስለ እህቷ ጥሩ ጥሩ ነገር እየነገረች በተቃራኒ ነው። ለምን እንደዛሽ? ጥሩ አደለሽም። እንደ ሀና ስለ እኔ ጥሩ ነገር ልትነግር አትችልም። እህትሽን ትወጃታለሽ? ምን ማለት ነው? እንዴት አልወዳትም። እንደዛ ብለሽ ነው የምታስበው? ጥያቄ እኮ ነው፣ መልሽልኝ ትወጃታለሽ በጣም ነው የምወዳት ብቸኛ እህቴ እኮ ናት ልቆጣት ልመታት ትችላለሁ ነገር ግን በጣም ነው የምወዳት በእሱ አልደራደርም ጥሩ በጣም ደስ ይላል ግን እህትሽ ትንሽ ትቸኩላለች ምን ነው ምን አደረገች ከዳጊ ይሁን ከኔ ፍቅር የያዛት ያለምንም ምክንያት ትመላለሳለች ምን በአሽሙር የምናገር ነው እንዲህ ሳሪ እኔ እንደዛ ማለት ፈልጌ አይደለም ለማንኛውም ይቅርታ እንደዚህ እንደምታስብ አላወቅኩም ነበር ረሳሪ እኔ እንደዛ ማለት ፈልጌ አይደለም በጣም ይቅርታ አይ በቃ እና ሁለተኛ ናት ቤት ባይሽ፣ እገልሻለሁ። ትሰሚኛለሽ? ሁለተኛ ሱ ቤት እንዳገኝ። እንዴ፣ ለምንድን ነው የማልገባው? ምን ማለት ነው ይሄ ደግሞ? አንቺማ ከናት ወይም ከዳግም ፍቅር ይዞሻል። ማን ያለው? ማንም ይበል። ጥያቄ ነው ፍቅር ይዞሻል ወይስ አለያዘሽም? አለያዘኝም። እርግጠኛ ነሽ? አዎ፣ እርግጠኛ ነኝ። ሲጀመር ከመሬት ተነስተሽ ምን አድርጌ ነው የምትይኝ? ናቲ ቤቱ ስንሄድ እየደበረው ነው ስለዚህ ሁለተኛ ሱ ቤት እንዳትሄጂ። እኔን አትምጪ አላለኝም። አላለሽም ማለት እኮ ደስተኛ ነው ማለት አይደለም። እና ምን ይሁን እያልሽ ነው? እዚህ ከማንም ጋር እየጠላሽ የምጣሽ እኔን አታስጨንቅኝ። እዚህ ጉዳይ ራስሽ ምንድን ነው ጫጫታው? ናንተ ልጆች ለምንድን ነው የምትጣሉት? እማዬ፣ እቺ ልጅሽን ውጪ በቃ። ሳሮን ልጅቷ ምን አርግ እያልሻት ነው? እማዬ፣ ሀና ናቲ ቤት በተደጋጋሚ እየተመላለሰች እያስቸገረች ነው። እኔ ብነግራት ብነግራት አልሰማ ብለኛለች። አንቺ የምትሰማሽ ሆነ፣ ንገሪያት። ሀና፣ ምን እያደረግሽ ነው? እንደዚህ እስከምትባይ ድረስ ናቲ ቤት እንዳትገቢ ብዬሽ አልነገርኩሽም? እማዬ እሷ ራሷ እኮ ናሲን ፈልጋ የምትመላለሰው። እንዳትመጭብኝ ስላት በእንዴት መታ ትጮብኛለች። ሁለተኛ ለእህትሽ መልስ እንዳትሰጭ ሰማሽኝ? አክብሬያት ነግሬሻለሁ። እሺ፣ አሁን እኔ ምን አደረግኩኝ? እማዬ፣ ክፍሌ መታ ስትንጨረጨር እያየሻት። አይ እንግዲህ ተናገርኩ። ሁለተኛ እዛ ልጅ ቤት እንዳትገቢ ነግሬያለሁ እኔ ክፋቱ ነው እንጂ አሁን እዛ ስለተመላለስኩ ምንድን ነው? እንደዚህ ነው አጉል ሰርግ እያለ የሚጨረሉት። እናት ያውቆ ሲቀልድብሽ ነው እንጂ አንቺን የመሰለች ቆንጆ ቁንጅና ምንም እኮ ነው። ዋናው ልባችን ነበረ። ሀና ምንድን ነው እንደዚህ ለብሰሽ ወደ ሰምት ሄጂ? በዚህ ምሽት አንቺ ምንም አያገባሽም ሀና። ትንሽ እንኳን ስርዓት ቢኖርሽ ምን አለበት? ሂጅ ግቢና ልብስሽን ቀይሪ። አያገባሽም ልሄድበት። እኔም እንደዚህ የምትናገሪም

እሺ፣ ይመጣሉ ግን። ቆይ ለምን ሀሳብሽ እንቀየርሽ? እሺ፣ እመጣለሁ፣ ችግር የለ። አይ፣ እሺ፣ ይመጣሉ። ለምን እሱን፣ እስኪ እንድረስ እና ከናቲ ጋር እናስብበታለን። እሺ እንዴት ሆኖ? እንዴት ነህ? ልጅ ዜ ዛሬ ተገኘ። ስፖርት የለም እንዴ? አዎ ማዘር፣ ዛሬ የለም። በል ሺ እንዳይደብርህ። ጓደኛ እንደሆነ መጋደም ነው ስራው። ናቲ ስላለ አይደብረኝም። ከደበረህምና ቡና አስፈላልሃለሁ። ኧረ አይገባም፣ አመሰግናለሁ ማዘር። ያችን ትብቃ፣ ቀጥሪያታለሁ። አንድ ሁለት ቀን ሊያት እና ካልሆነ ወደ መጣችበት ትሄዳለች። ኧረ ትብቃ፣ በጣም ጥሩ ሰራተኛ ናት፣ ይወዷታል። እኔ ምል ዳግምዬ ያ ጓደኛ እንዱ ስም ብሎ ነው። እንዲህ ሲታይ ወዘ ነው ቤተሰብ ያለው ሰው ይመስላል። እንዶር ቤተሰቦቹ እነማን ናቸው ናቲ? እናትም አባትም የለው ብቸኛ ልጅ ነው። አዎ እሱም ያስታውቃል። ቤተሰብ ያለው እናት ያለው ለሰው ያስባል። እሱን ምንም እንደሌለው ያስታውቃል። ማለት ያው ቤተሰብ ያለው እና የሌለው ሰው በኃይሉ ይለያየለን። እሱም ያስታውቃል። ቤተሰብ ያለው እኮ ሰው አክባሪ ነው፣ ትሁት ነው። ቤተሰብ የሌለው ደግሞ መረን ነው። እና እርሱ እንደዚህ ሰውን አይተው ላያሉ ማለት ነው። ከብዙ ጊዜ ልምድ የመጣ የሚገርም ልምድ። በል እኔ ወደ ቤቴ ይልግባ። እሺ፣ እኔም ልግባ። እሺ።